እንዳትሳደቢ ሄለን፣ በስነ ስርዓት ጨዋታ ያለሽ ወይስ ትወጫለሽ? ችግር የለውም እንዳትሳደቢ። ኦኬ፣ በቃ ውጪሽ፣ ችግር የለውም።

ጨዋታ ያለሽ ወይስ ትወጫለሽ? ችግር የለውም። እንዳትሳደቢ። ኦኬ፣ በቃ ውጪ። ችግር የለውም። ሼሪንግ ቤት ኮመንት ለምን ታያለች? ና ና አንቺ ለምን ታያለች? ሰላም ምናምን ለምን ያያል? እኔ ይወይም አይም አያገባኝም። ለእኔ ልሰጠ ያለም በቀደም የሰደባችሁ ሪከር አድርጎ ስቶሪ ላይ አድርጎታል። አያገባኝም። እኔ ይሄ ብላ ምን አገባኝ? ታዲያስ እሱ አንቺ ቢው በቂጥሽ አስገቢው። ሰው እየሰደባችሁ እናንተ የራሳችሁ ያላት ችግር የለውም። እጅ ሶስተኛ ተናገር እሺ

ያላቸው እሺ፣ ይሄ ያላቸው፣ አንቺ በአንደኛ ጸጉር፣ ሁለተኛ ቲቪ፣ ሶስተኛ ተናገሪ። እንቁላልን የለኝ። እሺ፣ ሶስተኛ እንቁላል፣ ሶስት የለኝም፣ እንቁላል የለኝም።

ያለኝም አንቺ የለኝም፣ ውጭ በቃ ቻው። ሄደን አያችኋት እንደዚህ ናቸው። አው አውቃ አውቃ አውቃ እኔ እኮ አውቃለሁ እኮ በደንብ አድርጌ ፋራኳሉ። ምን ዱቄት ምናምን ምነው ወንድ ከሆነች አትገጥንም ወንድ

ጋይስ ጋይስ ታብታብ አረብ እና ታችሁ ታብታብ አርጉ። እንኳን በታብታብ እኮ ናቸው እነሱ። ታብታብ ጋይስ፣ የቲክታክ ምልክት ምናምን ስጡ ጋይስ። የቲክታክ ምልክት እና ታብታብ አርጉ ጋይስ